ሰበር ዜና፦ የሩሲያው ፕሬዝዳንት ቬለዲሚር ፑቲን በዩክሬን ጊዜያዊ የተኩስ አቁም እንደሚያደርጉ አስታወቁ። ክሬምሊን ይፋ ያደረገው የተኩስ አቁም የሁለተኛውን ዓለም ጦርነት ማብቃት መታሰቢያነቱን ምክንያት በማድረግ ከሐሙስ ሚያዝያ 30 2017 ዓ ም ጠዋት ጀምሮ እስከ ግንቦት 3 2017 ዓ ም የሚቆይ ይሆናል ተብለዋል። የዩክሬን ውጭ ጉዳይ ሚኒስቴር አንድሪ ሲቢያ በምላሹ ቢያንስ ለ30 ቀናት የሚቆይ አስቸኳይ የተኩስ አቁም እንዲደረግ ጠይቀዋል። በሁለቱም ሀገራት መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ቋሚ የተኩስ አቁም ስምምነት ተደርጎ ማየት እንደሚፈልጉ ተናግረዋል። ክሬምሊን የፋሲካ በዓልን በማስመልከት ለ30 ሰዓታት የዘለቀ የተኩስ አቁም እንደሚደረግ ገልጾ የነበረ ቢሆንም በደቂቃዎች ውስጥ ግጭቱ በመቀጠሉ ሳይሳካ ቀርጧል። ክሬምሊን ሰኞ እለት ባወጣው መግለጫ ፑቲን ሰብአዊ ተቀባይነትን መሰረት በማድረግ የተኩስ አቁም ለማድረግ ወስኗል ብለዋል። መግለጫው አክሎም ሩሲያ ዩክሬንም ተመሳሳይ እርምጃ መውሰድ እንዳለባት ታምናለች ብለዋል። በዩክሬን በኩል የተኩስ አቁሙን ለመጣስ የሚደረግ ማንኛውም እርምጃ የሩሲያ ፌዴሬሽን መከላከያ ኃይል ተመጣጣኝና ውጤታማ ምላሽ ይሰጣል ሲሉ ያስጠነቅቃሉ። ሩሲያውንም የዩክሬንን ቀውስ ከስር ለመፍታት የሚደረጉ የሰላም ንግግር የዓለምንም ቅድመ ሁኔታ የምትቀበል ሲሆን ከዓለም አቀፍ ማህበረሰብ ጋር ለሚደረጉ ገንቢ ውይይት ዝግጁ መሆኗን ትገልጣለች። መግለጫውን ተከትሎ የዩክሬን ውጭ ጉዳይ ሚኒስቴር ሲቢያ ሩሲያ እውነት ሰላምን የምትፈልግ ከሆነ የተኩስ አቁሙ አሁኑኑ መደረግ አለበት ብለዋል። ሚኒስቴሩ በኤክስ ገጻቸው ላይ በለጠፉት መልእክት ሀገራቸው ለዘላቂና ለሙሉ ተኩስ አቁም ዝግጁ መሆኗን ገልጸዋል። እኛ ሁሌም የምንጠይቀው ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ነው ብለዋል። የዋይት ሃውስ ፕሬስ ኃላፊ ካሮላይን ሌቪት ፕሬዝዳንት ዶናልድ ትራምፕ በሁለቱም ሀገራት መሪዎች ላይ ያላቸው ትዕግስት እየተሟጠጠ ነው ሲሉ ተናግረዋል። ቋሚ የሆነ የተኩስ አቁም ማየት ይፈልጋሉ። ቬላዲሚር ፑቲን ጊዜያዊ የተኩስ አቁም ለማድረግ ማስታወቃቸውን አውቋለሁ። ፕሬዝዳንት ትራምፕ ግድያው እንዲቆም ቋሚ ተኩስ አቁም እንዲደረግ እንደሚፈልጉ ግልጽ አድርገዋል የሚፈሰው ደም ይቁም ብለዋል ይህ የፑቲን መግለጫ የተሰማ በዩክሬንና ሩሲያ ጦርነት ውስጥ አሜሪካ በጣም ወሳኝ ሳምንት ስትል በጠራችበት ወቅት ነው አሜሪካ በሁለቱም ሀገራት መካከል የሰላም ስምምነት እንዲደረስ እያሸማገለች የምትገኝ ሲሆን ዶናልድ ትራምፕ ግን ምንም አይነት ለውጥ የማያይ ከሆነ ጥረታቸውን እንደሚያቋርጡ አስጠንቅቀዋል ፑቲን በበኩላቸው ለዶናልድ ትራምፕ ሩሲያ ሰላም እንደምትፈልግ ለማሳየት ጥረት እያደረጉ ነው ውድ የቻናላችን ቤተሰቦች ስላዳመጣችሁን ከልብ እናመሰግናለን። የዛሬው ዜና ምንጫችን ከቢቢሲ ነው። እንዲሁም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑን ከልብ እየጠየቅን ሁላችሁም ባላችሁበት መልካምን ሁሉ እንመኝላችኋለን። ለሁላችሁም መልካም ጊዜ ይሁንላችሁ።